ቦንጋ ዩኒቨርሲቲ በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የ12ተኛ ክፍል መልቀቂያ ፈተና ወስደው የተሻለ ውጤት ላስመዘገቡ ተማሪዎች እውቅና የመስጠት የዩኒቨርስቲውን ማህበረሰብ ሬዲዮ እንዲሁም የአረጋውያንን እንክብካቤ ማዕከል ሥራ አስጀምረዋል። በዚሁ ፕሮግራም ላይ የተገኙት የየዞኑ የትምህርት መምሪያ ኃላፊዎች ዩኒቨርሲቲው ከመማር ማስተማሩ ስራ በተጨማሪ በማህበረሰብ አቀፍ ስራ አርዓያነት ያለው ተግባር እየከወነ እንዳለ አንስተዋል። በዚህ ቦታ ላይ ያየነው ትልቅ ታሪክ ነው፣ ትልቅ ልምድ ለሁላችንም ማድረግ ያለብን በተጨባጭ ልምድ ተች የሆነ ተግባር ፈጽሞ ነው። ዛሬ በተለየ ሁኔታ የተገኘ ነው። በተጨማሪም ዩኒቨርሲቲው ወቅታዊ መረጃዎችን እንዲሁም የሚሰሩ ተግባራትን ለማህበረሰቡ ተደራሽ ለማድረግ ዘመናዊ ስቱዲዮ ገንብቶ የኤፍኤም ራዲዮ ስርጭት መጀመሩ አበረታች መሆኑንም ኃላፊዎቹ አንስተዋል። የማህበረሰብ የሬዲዮ ጣቢያ ከፍቶ አጠቃላይ ዩኒቨርሲቲው ምን እየሰራ ነው በአካባቢ ያሉ ለአካባቢ የሚጠቅም መረጃዎችን በትምህርት ዘርፉ በተለያዩ ስራዎች ማህበረሰቡ ተደራሽ በሚዳ ለማድረግ በቴክኖሎጂ ለማድረግ እየሰራ ያለው ስራ እንደ ሀገርም እንደ ክልልም አሁን መንግስታችን እየሰራ ያለው የዲጂታል ቴክኖሎጂ ውስጥ እየገባ ስለሆነ በእውነት በጣም የሚበረታታና የሚደገፍ አሰብ አይተናል። መረጃ ተደራሽ ከማድረግ አንጻር ከኤፍኤም ጋር ተያይዞ ወቅታዊ መረጃዎችን ለህዝብ ተደራሽ ከማድረግ አንጻር ቦንጋ ዩኒቨርሲቲ የጀመራቸው ነገሮች ህዝቡ በቅርበት ዩኒቨርሲቲ ውስጥ የሚሰጡ አገልግሎቶችን ህብረተሰባችንም ጭምር እንዲያገኝ የተደረገው ነገር ትልቅ ስራ ነው። የሁለተኛ ደረጃ ተማሪዎች ውጤት እንዲሻሻል ድጋፍ ከማድረግ በተጨማሪ የተሻለ ውጤት ያስመዘገቡ ተማሪዎችን እውቅና የመስጠቱ ተግባር ለሌሎች ተማሪዎች መነሳሳትን የሚፈጥር መሆኑን በመግለጽ ለዚህም ዩኒቨርሲቲውን አመስግነዋል። እንደ ከዚህ ቀደሞ ተማሪዎችን ለማበረታታት የተደረገውን አጠቃላይ ድጋፍ አስከትሏል። ዛሬ ላይ ተማሪዎች ወደፊት ዕጣ ፈንታቸውን እንዲወስኑ ለትምህርት አጋዥ የሆኑ ሰላሞችን የማድረግ ጉዳይ እየቀጠለ እንደመጣ ያው ማይተናል ሌሎች ዘርፎችን ተግባራትን እያስቀጠለ እየደገፈ ያለ ዩኒቨርሲቲ ነው። እንደየደረጃው ልጆቹን ማበረታታት ነገ ሀገር የሚረከቡ ስንደክም ደግሞ ይህን ሀገር የሚያስቀጥሉ ይህ ዩኒቨርሲቲ የሚያስቀጥሉ ይህን አካባቢ የሚያስቀጥሉ ልጆችን በህዝብ ፊት፣ በአባቶች ፊት፣ በምሁራን ፊት አበራትቶ አላፊነት ሰጥቶ መሸኘትን የመሰለ ትልቅ ተግባር የለም። ቦንጋ ዩኒቨርሲቲ አሁን ብቻ ሳይሆን ባለፈው ሁለትና ሶስት ዓመት ባለፈው ተመሳሳይ ዓመት መጥቻለሁ። የዞናችን አጠቃላይ በክልል ውስጥ ያሉ ስድስቱ ዞኖችም እንደዚሁ ሲያበረታታ ነው የነበረው። ዘንድሮም አጠናክሮ ነው የቀጠለው። ይሄ ለተሰጠው ድጋፍ ለተሰጠው ማበረታቻ በሸካ ዞን ህዝብ ስም እጅግ ላመሰግን ይወዳል። በተጨማሪም የሀገር ባለውለታ የሆኑ አረጋውያንን በአንድ ማዕከል እንክብካቤ እንዲያገኙ የማድረጉ ስራ የሚበረታታ መሆኑን አንስተዋልም። ሰውን መርዳት ሰውኛ አስተሳሰብ ስለሆነ ይሄ ከፈጣሪም ዘንድ ከመንግስትም ዘንድ ከማህበረሰቡም ዘንድ ትልቅ ስራ ነው ዩኒቨርሲቲ እየሰራው። ይሄ ዩኒቨርሲቲ እየሰራ ያለው ሌሎች ዩኒቨርሲቲ ጋ ያሉ ነገሮች ተጠናክሮ ቀጣይ ቅንጅታችንም ተጠናክሮ የተጀመረው ነገር መስፋት አለበት። መልካም ነገር ነው ያየነው። የዩኒቨርሲቲው ፕሬዝደንት ዶክተር ደገላ ኤርገነው እነኚህ ተግባራት በቀደሙት የዩኒቨርሲቲው አመራሮች የተከወኑ መሆናቸውን ገልጸው የተጀመሩ ስራዎችን ለማስቀጠል ይሰራል ብለዋል። በዩኒቨርስቲው የሚከወኑ የተለያዩ ተግባራትን በተቋቋመው የማህበረሰብ ሬዲዮ ጣቢያ መረጃዎች ተደራሽ የሚሆኑ ይሆናል ብለዋል።